ዛኝ ዜና ትሁቲ ታገተች። ትሁቲ በቲናና በአጋቹ መካከል አድርጋ ከባድ ነገር አደረገችባት። ቲና ገንዘብ የምትፈልግ ከሆነ ትሁትን አግተን አባዬ ለትሁት ሲል የማይከፍለው መስዋዕትነት የለም፣ ስለዚህ ትሁትን ማገት አለብን ብላ ተባብራ ያወደል የሆነ ሰውዬ ጋር ትሁትን አገቷት። አባባን አንድ ሚሊዮን ብር የምታመጣ ከሆነ ትሁትን እንሰጥሃለን ካልሆነ ግን ትሁትን በሕይወት አታገኛትም ብሎ ቀጥታ ስልክ ደውሎ አናገረው። አባባ እጅጉን ደነገጠ። ካሌብ በራሱ ተጸጸተ። ይህ ሁሉ እኔ ባደረግኩት ነገር ነው። እኔ ባልናገራትና እኔ ባላስቀይማት ምናልባትም እዚህ ሁኔታ ውስጥ ትሁት አትገኝም ነበር። ወይኔ ጉዴ እያለ ሲጨነቅ ሲጠበብ፣ አባባ ካሊብ ተረጋጋ፣ አንተም ሁሌ አንተ ስህተት ከሰራህ በኋላ ነው ትዝ የሚልህ። እናም በአሁኑ በጣም እጅጉን በድልሃታል እውነት ለመናገር ነገር ግን ተረጋጋ እና ሁሉም ነገር ይስተካከላል። እባክህን ተረጋጋ እያለ አባባ ካሊብን አረጋጋው ዳኔ ዳኒ አባዬ አታስብ እንደምንም ብለን ቲናን አናግሬ በእርግጥ በአሁኑ እኔም ስላቃጠርኳትና ስላናደርኳት በፍጹም እሺ ልትለኝ አትችልም ነገር ግን ኤደንን አናግሬ እንደገና ያው ቲናን መቅረብ እንደምችልና እንዲሁም ደግሞ የማትቀየመኝ ከሆነ በቃ ከዚህ በኋላ ኤደንን አልፈልግም ከአንቺ ጋር ነው ህይወቴን እምቀጥለው ብያት የምትስማማ ከሆነ እና የምታምነኝ ከሆነ ትሁት ያለችበትን እኔ ልነግራችሁ እችላለሁ ብሎ አለም። አባባ እባክህ፣ እንደዚህ ካደረክልኝ ምን እንደምልህ አላቅም። በእርግጥ አንተ በጣም ትልቅ እና የእውነትም አስተዋይ ልጅ ነህ። ለእኔ ያደረከው እጅግ ትልቅ ነገር ነው። ህይወትህን ሁሉ ሰጥተሃል። ግን ከምንም በላይ ቤተሰቦቿ እንኳ ስድስት ዓመት ሙሉ ሳያዋት አንድ ነገር እንድትሆን አልፈልግም። ትሁትን እባክህን በወቡ እንኳ እኮ ሻንጣና ለቤተሰቧ እንኳ እቃ ይዛ አልሄደችም ጉር ካሊብ ጉር ካሊብ ይህ ሁሉ ያንተ ነገር ነው ብሎ ሲለው እረ አባዬ አሁንም እኔን እንደወቀስክ ነው በቃ ተረጋጋ እኔ ምላድርግ ታዲያ እኔ እኮ አውቄ ምናምን አይደለም በቃ እላይ ላይ የመጣውን ነገር ነው የምናገረው ታውቄለህ ደግሞ ከዛ ዳኔ በአሁኑ እንኳ ካሊብ በጣም ተሳስተሃል ምን ማለት ፈልገህ ነው አንተ ደግሞ ጭራሽ አንተ ማፈሪያ እዚህ ተቀምጠህ እኔን ተሳደባለህ አይደል? እየተሳደብኩ አይደለም። ቅንጣት ታክል እንኳ ለትሁት ክብር ሰተሀት ታውቃለህ? ለቲና ክብር የምትሰጣትን ያህል እንኳ ለትሁት አንድ ቀንም ቢሆን ክብር ሰተሀት አታውቅም። ሁሌ ዝቅ እንዳረካትና ሁሌ ሰራተኛ ነሽ እንዳልካት ነው። አየህ፣ ይህ ሰው ልጅ እኮ ሁሉም አንድ ነው። ትሁትም ምንም ሰራተኛ ብትሆን እንኳ ልትከበር፣ ከማናችንም በላይ ልትከበርና ልትድነቅ የሚገባ ሴት ነበረች ብሎ ሲለው አይዳኔ የእውነት የኖ ምልህ አሁንስ አንተ ሁነህ በነበህር ልጄ። ምክንያቱም አንተ በጣም ጠንካራና ከጥፋትህ ቶሎ የምትማር ልጅ ነህ ብሎ አባባ አደነቀው። በዚህ ምክንያት ካሊ በቅናት ተንገብግቦ ቤቱን ጥሎ ወጣና መንገዱን እየሄደ እኔ አድንሻለሁ ትሁት፣ እኔ አድንሻለሁ፣ እኔ ወደ ራሴ አመጣሻለሁ እያለ ወሬውን ቀጠለ፣ እብድ ይመስል። ሰላም ሰላም! ውድና የተከበራችሁ ሌላ ኤንድ መሐመድ የዩትዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር እኛ ሰላምን ደህና ነን። ለዚ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑ ነበር። ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደ ቀጠለ ይገኛል አባባ እየሄደ ያለ ትሁት፣ ቲና ከኋላ ተከተለች እና አባዬ እኔም ልህ ቆይ፣ ለምንድን ነው ይቅርታ እማታደርግልኝ? ይህን ሁሉ ነገር አውቀት ዝም አልከኝ። አሁን ደግሞ ለምንድን ነው ይቅርታን እማትቀበለው? እኔ እኮ የልጅ ሚስት ነኝ። እኔ ምን አገባኝ? ትሰምኛለች? ስለ ልጅም ሆነ ስለአንቺም አይመለከተኝም። እኔ የማቀው አንቺ ማለት በጣም አረመኔና ጨካኝ ሴት እንደሆንሽ ነው የማውቀው። አበቃ። ከዚህ ሌላ እንድ ደግምልሽ ትፈልጊያለሽ? ሁሉን ነገሬን አበላሽትሸዋል ሕይወታችንን በሙሉ ምስቅልቅሉን ነው ያወጣሽው ዕድሜ ላንቺ አሁንማ ማንንም ማመን እንደሌለብኝ በጣም ተረድቻለሁኝ ብሎ ጥሏት ሄደ ቲና ቲና መንገዱን እየሄደች ያ ዝሆን የመሰለ ሰውዬ ማንቁርቷን አነቃ ትሰሚኛለች አንቺ እንዳታለልሽኝ ማንም አታለኝ አያውቅም? ያ ሽማግሌ አለ በህይወት አይደል አንቺ ነሽ አስመለጥሹ ብሎ ሲላት ምን አንተ ራስህ አልነበርክ እንደውም ገድየዋለሁ ብለህ ያልከኝ ነገር ግን እኔ ሲሄድ ቤት አገኘሁት አትዋሽ አትዋሽ አይ እኔ በፍጹም አሏሸሁም ደግሞም ገንዘብ የማገኘው ከሱ አይደለም እንዴ እንዴት አድርጌ ለዋሽ እችላለሁ አሁን ሌላ የምፈልገው ነገር ምንም ነገር የለኝም እናስ እኔ አንድና አንድ የምፈልገው ነገር ብቻ ገንዘቤን ነው ገንዘቤን የማሰጭኝ ከሆነ እኔ የማደርገውን አውቃለሁ ምክንያቱም ለትንሽ ጊዜ መሰወር አለብኝ ካልሆነ ግን አብረውኝ የሚሰሩ ሰዎች በጣም ተናደውብኛል ተበሳጭተውብኛሉም። ከፈለጉ ያሳስሩኛል ብሎ ሲላት ነገርኩ። ከፈለግ ግደለኝ፣ ግን ገንዘቡን የምታገኘው አንድ ትሁትን በማገት ነው፣ ሁለት ደግሞ ያንን ካሊብን በማገት ነው። ካሊብ ደግሞ ማነው? ባሌ ነው። ነገር ግን ለአባት ለልጁ ሲል የማይከፍለው መስዋዕትነት የለ አይደል? በቃ ይከፍላል ነው ምልክ ብላ ስትለው፣ እሱን እኔ አይመለከተኝም። በአሁኑ ግን የምር በጣም ነው መበሳጭብሽ እናም ተናድጄብሽ አለሁኝ ስለዚህ ምን እንደምል ስለማላውቅ ለአሁኑ እኔ ራሴን አረጋግቼ ብሄድ ይሻላል ብሎ ያ ዝሆን የመሰለ ሰውዬ ዝም ብሎ ሄደ አባባሻ እየጠጣ ባለበት ሰዓት ከዛ ዝሆኑ ሄድና ቁጭ ሲል ምንድን ነው ምን ተፈጠረ እኔ ምልክ በህይወት አለ አይደል ነግሬህ ነበር እኮ ከሁለቱም ማጣ እንግዲህ የስራ ባልደረባህ ናት የለቀቀችኝ አይ በፍጹም አለቀኩትም ብላለች። አይ አንተ እሷን አመንካት። እኔ እኮ ነግሬህ ነበር፣ ያን ጊዜ ተደራድረህ እኔ እንደምሰጥህና ማስመለጥ እንዳለብህም ነግሬህ ነበርም። አሁን አንተ ምን እንደማደርግህ ታውቃለህ። የፈለከውን ነገር አድርገኝ። የምፈራህ ይመስልሃል እንዴ? ትሰማኛለህ? አንድ መርፌ ቢወግሁ እኮ ሰውነትን በሙሉ ይተረተራል። እናም የምፈራህ እንዳይመስልህ እኔ እኮ እያለ ሲል ባክቶኝ አሁን በእጀ ስበብ እንዳትሆን ጥሩ ነው። በል አድርገው። ለማንኛውም አሁን ካጠገቤ ትነሳልኝ አለሁ ወይስ አትነሳልኝም? የማትነሳልኝ ከሆነ እመነኛ፣ አሁን ደውዬ ፖሊስ እጠራለሁኝ ብሎ ወደ ፖሊሶች ሲደውሉበት እጅጉን ደንግጦ ልጁ ወደሚሄድበት ሄደም። ትሁቴ ትሁቴ፣ እጅጉን አለቀሰች። ከዛም በኋላ አባባና እንዲሁም ካሊብ ቁጭ ባሉበት ሰዓት አባዬ እኔ ምልህ እኔ እዚህ ለስድስት ዓመታት ሰርቻለሁ አይደል? አዎ፣ ልጅ ምን ተፈጠረ? ለስድስት ዓመታት ሙሉ አንድ ቀንም እንኳ እረፍት ጠይቄ ማላውቅ ጭራሽ ዛሬማ ማ ካሊብ፣ ትናንትና አንቺ እኮ ሰራተኛ ነሽ የምን ፍቃድ ነው ብሎ እጅጉን ተናግሮኛል፣ እና ክብሬንም ዝቅ ከፈርጎኛል። ከዚህ በኋላ ግን በፍጹም በተለይ በእረፍቴ እንዲናገረኛ አልፈልግም ብላ አለቀሰች። አባዬ እኔ እኮ እንደዛ ማለት ይፈልጌ አይደለም እንዴትስ ከወንዶች ጋር ትሆናለሽ ብዬ ነው። ትሰማኛለህ? አንተ ምን አገባህ? ከወንድ ጋር ትሆን ከሴት ጋር ትሆን አንተ የሚያገባህ ነገር አለ? አንተ አይተሃል እንዴ? ብሎ ሲለው አባዬ እሺ፣ በቃ እሺ ብሎ ሄደ። ትሁቴ እያለቀሰች ወደ ክችኑ ሄደች እና ቆይ ምን አይነት እድል ነው ያለኝ? እና ደግሞስ ምንድነው ያደረግኩት? እኔ እኮ ትሁት እንዲህ አድርጌ አላውቅም ነበር። ማለቴ አሁን ካሊብንና አባዬን አጋፈጥኳቸው ማለት ነው ወይኔ ጉድ ወይኔ ጉድ እያለች ራሷን በራሷ መውቀስ ጀመረች። ዳኔ ዳኒ እኔ ምልሽ ትሁቴ፣ ሰሞኑን ግን ምን ሁነሻል? አረ እኔ ምንም አልሆንኩም። እኔ እኮ በጣም አቅሻለሁ። አንቺ ደግሞ ከምንም በላይ በጣም ምርጥ ሴት ነሽ። አረ ባክህ ምን እያልክ ነው? አዎ የምሬ ነው። ምልሽ አንቺን ያገኘ ሰው እድለኛ ነው። በዛ ላይ ደግሞ እስኪ ተወኝ ባክህ፣ በጣም ተናድጃለሁ፣ ተበሳጭቻለሁም። ምን ተፈጠረ? ይሄ ካሊብ ነዋ። ጭራሽ የምፈልገውን አይነት ክብር እየሰጠኝ አይደለም፣ ክብሬን ዝቅ እያደረገው ነው። ምን? አንቺ እኮ ከምንም በላይ የምትከበሪ ሴት ነሽ። እውነትህን ነው? አዎ፣ እውነት ለመናገር እኔ በጣም ብዙ ነገሮችን አድርጊያለሁ፣ ብዙ ነገሮችን ተሳስቻለሁ። ነገር ግን እንዳንቺ ፍጹም ሴት አይቼም አላውቅም። ኧረ እባክህ እያሞገስከኝ መሆን አለበት። እውነታውን እየነገርኩሽ ነው። ትሁት፣ አንቺ በጣም ምርጥ ሴት ነሽ። በቃ ምናልባት ካሊብ ከኔ የባሰ ዶዶምት ሆኖ ሊሆን ይችላል። አላውቅም ብቻ ግን ባሁኑ በጣም ብዙ ነገር ተናግሮኛል፣ ብሎ ብላ ስትለው፣ አይዞሽ። አንቺ ደግሞ አባዬን ማየት አለብሽ። አባዬ እኮ ከካሊብ ከካሊብ ይልቅ አንቺን ነው የሚወደው። እውነትህን ነው አሁና አንቺ ራስሽ እኮ እውነት አይተሽ መገመት ትችያለሽ። አባዬ አንቺን በጣም ይወድሻል ከማናችንም በላይ ስለዚህ ልትረጂ ይገባል። ቢያንስ ለአባዬ ብለሽ ብዙ መስዋዕትነት መክፈል አለብሽ ብሎ ሲላት እሺ፣ አመሰግናለሁ ግን ስለ ክብርህና ስለ ምስጋናህ ብላ አለችው። አረ ችግር የለውም አንቺ እኮ ከዚህ በላይ ለእኔ ብዙ ነገር አድርገሻል። ለማንኛውም እኔ አሁን ወደ አባባ ሊሄድ ብሎ ወደ አባባ ሄደ። ከዛ እኔ ምልሽ ዳኒ እኔ ምልህ ከዚህ ቤት መቼ ነው የምትወጡት? በቃ አባቴም ሁሉንም ነገር አውቋል፣ እኔም ማውቅ ያለው ከዚህ በላይ ምን የምታደርጉት ነገር አላችሁ ብሎ ሲል፣ ምን እያልክ ነው ካሊብ? አልገባኝም። እኔ እኮ ዛሬ ሊሄድ ሻንጣይን አዘጋጅቼ ነበር፣ ነገር ግን አባዬ ነው። ምን ማለት ፈልገህ ነው? ነገር አባዬ ነው ያስቀረኛ አልኩህ አይደለም። እኔ ምልህ፣ ቆይ ለምንድን ነው እኔን የምትከታተለኝ እንደዚህ እንዴ አባዬ እኮ ያው ትንሽ ነገር የሰራህለት ነገር ይሉን ታይዞት ነው። ምን ማለት ነው? ያኔ በታመምክበት ሰዓት ስላዳንከውና ባለፈው ደግሞ ታግተ ስላዳንህ ነዋ ስላዳንከው ነዋ። አይ እንደዛ አይመስለኝም። አባዬ ደግሞ እንደዛ አይነት ሰው አይደለም። አንተ ልቀ እኔን የምትከታተል ትሁትን ባከበርካት ቆይ ቆይ ቆይ ደግሞ ስለ ትሁት ምን አገባ? ነገርኩት ትሁት ይህን ሰሞን አዝናየለ እንዴ እሱ ደግሞ በአንተ ምክንያት ነው መቼም ትሰማኛለህ እኛ ያሰቃየናት ይበቃል። ግን እኮ እኔ አላሰቃየሁም፣ እናንተ ናችሁ ያሰቃያችኋት እንጂ ቢያንስ እኛ እንኳ ጥቅም ፈልገን ነው። አንተ ምን ብለህ ነው እሷን የምታሰቃያት? እስኪ ንገረኝ። እንደዚህ ክብሯን ዝቅ ከፍ እያደረግክ የምትናገራት አንተ አይደለም። መጀመሪያ የራስህን ጸባይ ብታስተካከል ይሻልሃል ካሊም። ካልሆነ ግን እመነኝ፣ ጥሩ አይደለም ላንተ፣ ብሎ ትቶት ሄደም ቲና ካሊብን እኔ ምልክ ወደ ድሯችን እንመለስ እያለች ለመነችው። ምን ማለት ፈልገሽ ነው? እኔ በፍጹም አላደርገውም። ይልቁንስ አንድ ነገር ላስቸግረሽ። ምንድን ነው? ፍቺኝ፣ እባክሽ ፍቺኝ። እኔ ከአንቺ ጋር መለያየት ነው የምፈልገው። ለምንድን ነው እንደዚህ የምትለው? ነገርኩ እልቅስ። አንድ እቅድ ያለኝ እንመካከርና። ምን ደግሞ ጭራሽ እቅድሽ ውስጥም ልታስገቢ ነው? አዎ አሁን ላይ አባዬ እውነት ለመናገር ትሁትን ብቻ ነው የሚወደው አንተን እኮ የህውጣል ሀይልን እንኳንም ደግ አደረገኝ ታውቂያለሽ ይሄ ቤት እኮ ያባየ ነው እንጂ የኔ አይደለም እኔ እንደውም 18 ዓመት አልፎኝ የለ የራሴን ህይወትና የራሴን ነገር ማቅናት ነበረብኝ የራሴ ስራ አለኝ አይደለም እና አባዬ ትክክል ነው የተሳሳት ሽውን አንቺና አንቺ ብቻ ነሽ ብሎ ሲል ምን ማለት ፈልገህ ነው አሁን ተፈታሽ ፍቺኝ እባክሽ አይ መቼም አልፈታህም እንደሱማ አላደርግም ብላ አለች አባባ ዳኔን አንድ የመጨረሻ ነገር እንድታደርግልኝ እፈልጋለሁኝ፣ ብሎ አለው። ምንድን ነው እንደገና? ቴናን ልትቀርባት ትችላለህ ብሎ ሲለው፣ አረ አባዬ፣ በጣም አስቸጋሪ ነው የሚሆነው። እባክህ፣ ይሄ ውለታ ዋልልኝ። እንደምንም ብላ ካሊብን እንድትፈታልኝ አድርገው። ምክንያቱም አሁን አንተ ኤደንም ትታኝ ሂዳለች። ከዚህ በኋላ ከአንቺ ጋር ሁኜ እነሱን እበቀላለሁኝ ብለህ ካልካት ምንም አትልህም። እውነትህና አባዬ? አዎ በቃ ይህች ልጅ ካሊብን እንድትፈታው እፈልጋለሁ። ካልሆነ ግን እመኔ መቼም ቢሆን አትፈታውም፣ ደም መፋሰስ ነው የሚሆንብን። ነገር ግን እሷ እኮ አሁን ቲና ተስፋ ቆርጣለች። ማለቴ ገንዘብም እንደማታገኝ ስለምታውቅ በፍጹም ካሊብን ባታፈቅረውም እንኳ መፍታት አትፈልግም። ነገርኩ እኮ። ለዛ ነው አንተ ተጠቅመህ እንበቀላቸዋለን። ነገር ግን አሁን አባዬ አምኖኛል፣ አንቺ ጋር መቀጠል እችላለሁኝ። ኤደንንም እነሱ ናቸው የቀየሯት ብለ ካግባብሃት የምሬነው ነው ምልክ ለአንተ የፈለግከውን ህይወት እሰጥሃለሁ፣ ሲል አይ አባዬ፣ እኔ ከአንተ ምንም ነገር አልፈልግም፣ ነገር ግን ለአንተ ስል አደርገዋለሁኝ ብሎ አለ። ውድ የለይላ ኤንድ መሐመድ ዩቲዩብ ቻናል ቤተሰቦች፣ የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሽር፣ ሰብስክራይበር ራይሳ፣ አባይ ባይ።